አቤላ በመጀመሪያ እንኳን ደስ አለ። በትልቁ የሸገር ደርቢ ጨዋታ ወሳኙን የማሸነፊያ ጎል አስቆጥረሃል። አጠቃላይ ጨዋታው እንዴት ነበር? በጣም አመሰግናለሁ። ያው ጌሙ እንዳየው በጣም ከባድ ነበረ። ያለፈው ሳምንት አገናኝተን ነበረ እና አሸነፈ ናቸው ደግሞ በጣም ተናደው ነበረ፣ ሊበቀሉ እንደሚችሉ ገምተናል። ኮቻችን የሰጠንን ኃላፊነት ሜዳ ላይ ተወጥተናል ብዬ አስባለሁ። ያው አጥቂ ነህ፣ ጎል ማስቆጠር ይጠበቅብሃል። የቡድኑ ማንበል ነህ ዛሬ በዚህ ጨዋታ ላይ ያው በትልቁ ጨዋታ ጎል አስቆጥረህ ይወጣሉ ብለህ አስበህ ነበር? በተቅዳት አጥቂ ስትሆን ያው ጎል ማግባት ነው የምትጠብቀው። እኔ እንደውም ያንን ያደረኩትኝ ሁልጊዜ እንዲሆን ያው አግብቼ ቲሚ አሸናፊ ማድረግ ነው ዓላማዬ እና ያንን ያደረኩትኝ። አቤል ከቅዱስ ጊዮርጊስ ተለያይተህ ወደ ግብጽ ከሄድክ በኋላ ስትሄድ ያው ከፍተኛ ጎል አስቆጣሪ ሆነ ሊጉን እየመራ ነበር አቋረጥከውና ዘንድሮ የመጀመሪያ ጎልን አስቆጥረሃል። ገና ብዙ ጨዋታዎች አሉ። ያን አቋርጣ ይሄድከው ቁጭት ፈጥሮብህ ዘንድሮ ከፍተኛ ጎል አስቆጣሪ ሆኖ የማጠናቀቅ ሀሳብ ነው ይኖርሃል ብዬም አስባለሁ። በትክክል ያን አመት ላይ ጎል ኮኮብ እሆናለሁ ብዬ አስቤ ነበረ። ያው በመሀል ደግሞ የውጭ እድል መጣና የተሻለ ነገር አግኝቼ ወጥቼ ነበረ። ያ ያለ ያቆምኩበትን ነገር ላይ ለመቀጠል ነው ሀሳቤ። ያ ያቆምክበትን ነገርም ለመቀጠል ያሰብክ መሆንን በትክክል ከሲቲ ካፑ ጀምሮ አሁን ዛሬ እያየን ነው። ይህንን የአእምሮ ጥንካሬ እንዴት ልታገኝ ቻልክ? ካቆምክበትን ለመቀጠሉ ምክንያት ትክክል ነው ያው ኳስ ተጫዋች ስትሆን ሁልጊዜ ያው የተሻለ ነገር ነው የምትጠብቀው። እና ደግሞ ያው መንፈሳዊ ህይወቴም ረድቶኛል ብዬ አስባለሁ። ይህንን ለመላል የቅዱስ ጊዮርጊስ ደጋፊዎች ወደ ክለባቸው ስትመለቅ እጅግ በጣም ነው የተደሰቱት። በዚህ ደረጃ መከበርህ መወደድህ የሚፈጥርልህ ስሜት አለ? ልክ ነው የጊዮርጊስ ደጋፊ በጣም ትልቅ ደጋፊ ነው፣ ብዙ ነገር ያየ ነው። በጣም ብዙ ሌጀንዶችን ያዩ ናቸው እና ደግሞ ከነዛ መሀል ውስጥ እኔም ደግሞ መክተታቸው እና በዚህ ትልቅ ክለብ ውስጥ እንደ ትልቅ ተጫዋች ማየታቸው በጣም ምድለኛ ነኝ፣ እና ዳግም ወደ እነሱ መጥቼ በመጫወቴ በጣም ፈጣሪን አመሰግነዋል። የመጨረሻ ጥያቄ፣ አንበልነ ወሳኝ ጨዋታ ነው፣ ጉዳት ላይ የተያየ ነበር እንቅስቃሴ በተወሰኑ መልኩ ጨርሰ የመውጣቱ ነገር ጉዳት ታግለ የአንበልነቱ የጨዋታው ክብደት ለደጋፊዎቹ የሰጡ ክብር ምላሽ ለመስጠት ይመስላል። ትክክል ነው። ፈርስት ሀፍ ላይ ነበረ ትንሽ ያመመኝ። ኮችም እንደወጣ ያው ከፍተኛ ጉዳት እንዳይመጣ ገና ረጅም ጊዜ ነው ያለው፣ ያንን አስቦ እንደወጣ እንትን ብሎኝ ነበር። ግን እኔ መቆየት እንደማገባ እርግጠኛ ስለነበርኩኝ መቆየትን መርጬ፣ ደግሞ ያው አሸናፊን ጎል አግብቼ ቲሜን ባልደ ያደርግ ያለሁ የተሳካ ውድድር ዘመን እንዲሆን እመኛለሁ። አመሰግናለሁ፣ በጣም አመሰግናለሁ። ይሄ